አኗኗር እርሱ በማይፈልግበት መንገድ ላይ የሄድን ሰላምን ስጠኛ ይባላል። እርሱን የሚያንቋሽሹ እርሱን የሚያዋርዱ ለንግግራቸው ለከት ያሌላቸው ሰዎች መካከል ተቀምጠን ከአምላክ ጸጥታን መፈለግ የለብን። ወደ እርሱ ከተመለስን በኋላ ግን ጌታ አምላካችን፣ ባሮቼ ስለ እኔ በጠየቁ ጊዜ እንዲህ በላቸው እጂ ጉዳዩ ተዳ ዘደአን ባሮቼ ስለ እኔ ቢጠይቁ እኔ ቅርብ ነኝ የለማኝን ጸሎት በለመነኝ ጊዜ ይቀበለዋለሁ። እነርሱ ብቻ ይታዘዙኝ ነው ያለው። እርሱም ከታዘዝን ጌታ አምላካችን የጠየቅነውን ነገር የማይሰጣን ምንም አይነት ምክንያት የለም። ሰላምም የምንፈልገው እውነተኛ የሆነውን ሰላም ከአላህ ሱብሓነሁ ወተዓላ ብቻ ነው። ፍጡር ሰላም ሊሰጥ አይችልም። ሀናን ፍጡር፣ እንደ አንቺ አይነት ፍጡር፣ እንደኔ አይነት ፍጡር፣ የሰው ልጅ ፍጡር በፍጹም ሊሰጥ አይችልም። የጠራሽው አካል የጠራሽው ግለሰብ ለራሱም በምድር ላይ ያለ ከፍተኛ ሰላምን የሚፈልግ ሰው ነበር። ኦኬ ሶሪ። እና ኢየሱስ ክርስቶስ ልክ እንደኔ ልክ እንዳንቺ እዚህ ምድር ላይ ያለ ሰላም ሲነፈግ ከአምላኩ ነበር ሰላምን የሚፈልገው። ሰዎች ሰላም ሲያሳጡት ወደ አምላኩ ነበር የሚጸልየው። እኛም እንደዛ ነው ማድረግ ያለብን በመካከላችን ሰላም የሚነፍጉ ነገራቶች ሊኖሩ ይችላሉ። ሰላማችንን የሚያሳጡ ነገራቶች ሊኖሩ ይችላሉ። ያኔ ምንድን ነው ማድረግ ያለብን? ልክ ኢየሱስ ያደረገውን ነገር ነው ማድረግ ያለብን። ኢየሱስ ምንድን ያደረገው? ሰላም ሲያሳጡት፣ እርሱም በስጋ ወራት ሊገድሉት ሲፈልጉ ማለት ነው ሰዎች ሲያሯሩጡት፣ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። ወታደሮች ሊገድሉት ሊሰቅሉት ሊቀጠቅጡት ሲያሯሩጡት ምንድን ነው ያደረገው? ሃይማኖቱን አልቀየረም። ቀጥታ ከሞት ሊያድነው ወደሚችል ከብርቱ ጨዋትና ከእንባ ጋር ጸሎትንና ምልጃን አቀረበ። ቶሎ ብሎ ወደ ጸሎት ነበር የሄደው፣ በግንባሩ ነበር የተደፋው። እኛም እንደዛ ነው ማድረግ ያለብን። ሰላም የሚያሳጡ ነገራቶች ሊኖሩ ይችላሉ። ያኔ ምንድን ነው ማድረግ ያለብን? ከብርቱ ጨዋትና ከእንባ ጋር ለአምላካችን ወደ አምላካችን መጸለይ ነው ያለብን። ያን እግዚአብሔርን ስለመፍራቱ ተሰማለት ይላል። በቃ እግዚአብሔርን የሚፈራ ሰው ነበር ኢየሱስ። አምላኩን ይፈራል። አቢር ነበረ ትክክለኛ አማኝ ነበር። እና አምላኩ ሰማው ይላል። ይተክዝ ነበረ፣ ሰላም ይፈልግ ነበረ። ይህንንም የመጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ ሀያ ስድስት ላይ ሊያዝን ሊተክዝም ጀመር ይላል። የሚያዝን የሚተክዝ ነው። ትካዜ የሚቀርመው አምላክ አያዝንም አይተክዝም። መተከዝ የሚባል ባህሪ የለውም ነፍሴ እስከ ሞት ድረስ እጅግ አዘነች። በዚህ ቆዩ ከእኔም ጋር ትጉ አላቸው። ነፍሴ ልትወጣ ነው በጣም አዝኛለሁ የሚለው ሰላም የሚፈልግ ነው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸል ይላል። ቀጥታ ሱጁድ ነበር መፍትሄው። ትካዜ ሲመጣበት ሰላም የሚነፍገው ነገር ሲመጣበት ምንድን ነው ያደረገው? ወደፊት እልፍ ብሎ በፊቱ ወደቀና ሲጸል አለ። ሱጁድ ነበር የወረደው፣ መፍትሄው እሱ ነው። ሰላም የሚያሳጣ ነገር በህይወታችን ሲገኝ ኢየሱስ እንዳደረገው በፊት መውደቅ ነው ያለብን። በፊታችን ወድቀን ለአምላካችን መስገድ ነው ያለብን። ብቻ ልሳ አባት ብቻ ልስ እቺ ጽዋ ከእኔ ትለፍ። እቺ ወደ እኔ እየመጣች ያለችዋ ሞት ከተቻለ ከኔ ትለፍ፣ ግን አንተ እንደምትወድ ይሁን፣ እንጂ እኔ እንደምወድ አይሁን አለ። ከተቻለ ይሄ እኔን ሊያገኘኝ የሚመጣው ሞት ከእኔ ይነሳ ብሎ ሲጸልይ ነበረ። ጭንቀት ውስጥ ይገባ ነበረ። ለራሱ ጭንቀት ውስጥ የሚገባ አካል ደግሞ ለሌላው ሰላም ሊሆን አይችልም። ነገር ግን ሰይጣን በሰዎች ላይ ያመሳስላል። ይህንን እዚህ ውስጥ ያሉ እስታዞችም በኋላ ሊሄዱበት ይችላሉ። ሰይጣን ሀሰተኛ የሆነ ነገርን የሆነ ፊሊንግ እንዲሰማ ሊያደርግ ይችላል። አንድ ታሪክ ላንሳላችሁ። እዚህ ውስጥ ምናልባት ከዘጠኝ መቶ ሰዎች ጥቂቶቹ ናችሁ የምታውቁትን። አናጅና የሚባል ስፍራ አለ፣ ወደ ባሌ አካባቢ ካልተሳሳትኩኝ። በጣም ሽርክ የሰፋበት ቦታ ነው ጥቂቶቻችሁ ታውቁታላችሁ። እና ሰዎች በዓመት ሁለት ጊዜ ወደዛ ቦታ ይሄዳሉ። ብቻ አምላክን እንለምናለን ምናምን ብለው ይናገራሉ። ኦኬ የሆነ ቅዱስ ስፍራ ብሎ ይጠሩታል። ያ አናጂና የሚባለውን ቦታ የምታስታውሱ ከሆነ ወይም የምታውቁ ከሆነ ብዙዎቻችሁ ካላወቃችሁ አት ሊስት የተወሰናችሁ ታውቁታላችሁ ቦታውን እና ምንድን ነው ሰይጣን በሰዎች ላይ የሆነ ፊሊንግ እንዲሰማቸው ያደርጋል። ከእውነተኛ አምላክ ያራቁ ቀን እና በዓመት ሁለት ጊዜ ወደ አናጂና ሰዎች ይጓዛሉ በሚጓዙበት ጊዜ ይሄ ባስ አለ ወይ ደግሞ መኪና ነገር አለ። በመኪና ነው የሚሄዱት እና በሚሄዱበት ጊዜ ብዙ ናቸው። እዛ ውስጥ ሙስሊሞችም አሉ፣ ክርስቲያኖችም አሉ። ያን ያህል እምነት ላይ ጠንካራ ያልሆኑ ሙስሊሞችም ክርስቲያኖችም ናቸው ወደዚያ ቦታ የሚሄዱት የሚለምኑት። ብቻ የሽርክ ስፍራ ነው ቦታው እና እየሄዱ መኪናው አንድ ቀን ዳገት ላይ ነው ቁልቁለት ላይ ነው ሶሪ፣ ፍሬን ይበጥሳል፣ አይቆምም። ይሄ ፍሬኑ ይበጠስና መሄዱን ይቀጥላል። ቁልቁለት ላይ እና ሰዎች ተደናገጡ። እዛ ውስጥ ያሉ ሰዎች ልናልቅ ነው ልንሞቱ ነው ምናምን አሉ። ከዛ ለምን አምላክ እንለምንም አሉ። ከዛ በኋላ ምንድን ያደረጉት አላህ ሆይ እባክህ ይሄ መኪና እንዲቆም አድርግ ምናምን። ይህንን የሚናገሩት እንግዲህ ወደዛ ቦታ የሚሄዱ ሰዎች ናቸው። እምነት ላይ ምንም በስም ብቻ እምነት የሚከተሉ ሰዎችና ሃይማኖት የማያውቁ ሰዎች ናቸው። ከዛ ቶሎ ብለው አምላክን ለመኑ፣ አላህን ለመኑ አላህ ምናምን አሉ። መኪናው አልቆም አለ ነቢ፣ ሙሐመድ ምናምን እባክ መኪናውን አቁምልን አሉ። መኪናው አልቆም አለ። ከዛ እዛ ያሉ ክርስቲያኖችም ኢየሱስ ወይ ባክ ከቻልክ ይህንን መኪና አቁምልን ምናምን አሉ። እንደዛ ብለው ጠየቁ። መኪናው አልቆም አለ። ከዛ ኑሩሴ ምናምን ሲሉ መኪና ወዲያውኑ ቆመ ይላል። ይህንን የሚናገሩት ራሳቸው ናቸው። አሁን እንደዚህ የሚያመሳስልባቸው ሸጣን ነው። በአላህ ያልቆመው መኪና ነቢ ሙሐመድ ተለምኖ እሳቸው ምንም ሊያደረጉ አይችሉም። ኦብስ ኢየሱስ ተለምነው እሳቸው ምንም ሊያረጉ አይችሉም። ኢየሱስም ኑር ሁሴን የሚባል እንደ ጻድቅ የሚመለከቱት ሰው ስሙ ሲጠራ ግን ቶሎ ብሎ መኪናው ቆመ ይላሉ። ይሄንን አሁን መኪናው ቆመው አይደለም፣ ባይዘይ ተመሳስሎባቸው ነው። ሰይጣን ሰዎችን ለማጥመም ሲፈልግ የሚጠቀመው ታክቲክ ነው። በአላህ ያልተገኘው ሰላም፣ ሰላም ፈላጊ በሆነው በክርስቶስ ሊገኝ አይችልም። እሱ ራሱ ሰላም ይፈልግ ነበርና። የሆነ ፊሊንግ እንዲሰማሽ የምርም ተሰምቶች ከሆነ ያ የሴጣን ስራ ነው። ሰዎች እንዲህ ያለ ነገር እንዲሰማቸው የሚያደርገው ሴጣን ነው። ለምን? ከዚያ ከእውነተኛው አምላክ ሊያላቅቃቸው ስለሚፈልግ። ከእውነተኛው አምላክ ሊያርቅ ሲፈልግ የሆነ ነገር እንዲሰማሽ ያደርጋል። እነዚህ ነገራቶች የምናሸንፈው ግን ወደ አምላክ በመጠጋት ነው፣ ከአምላክ በመራቅ አይደለም። ከአምላክ የራቅን ቀን የሰይጣን ስም ሲጠራ ፊሊንግ ሊሰማን ይችላል ሀናን ከአላህ የራቅሽ ቀን ኢየሱስ ብለሽ አይደለም ሰይጣን ዲያብሎስን ጠርተሽ ፊሊንግ ሊሰማሽ ይችላል። ብዙዎቹ ይሰማቸዋል። ዲያብሎስ ስሙን ጠርተው የሆነ ስሜት ይሰማቸዋል። ሰላም ሰጪ ስለሆነ አይደለም፣ ከዛ አምላክ እነሱን የሚያርቅበት አንዱ መንገድ ስለሆነ ነው። አይደሻል? ብዙዎች እነዛ ይሏሉ፣ ሰይጣን የሚከተሉ ሰዎች የሆነ ነገር እኮ ስለሚሰማ ነው ይላሉ። ስለሚሰማቸው ሆኖ አይደለም፣ እንዲሰማቸው እንዲመስላቸው የሚያደርገው ሰይጣን ስለሆነ፣ ለምን አንዴ ከአምላክ መንገድ ስላወጣቸው ኢየሱስ ልክ እንዳኔ ልክ እንዳንቺ የአላህ ባህሪያ ነበረ። ኢናላህ ረቢ ወረበኩም ፈአቡዱ ያለ ነበረ። አላህ የእኔ ጌታ ነው የእናንተም ጌታ ነው አላህን ተገዙት ብሎ ነበር። ይሄ ደግሞ አይተሻል። የእኔ አምላክ የእናንተ አምላክ አላህ ነው እርሱን አምልኩት ነው ያለው። ማምላክ ያለብን የኢየሱስን ጌታ የኢየሱስን ፈጣሪ ነው እንጂ እሱ ራሱ ነው አይደለም ልክ ከነቢያት መካከል ነቢያቶቹ እንዳስተማሩት ነው፣ አስተምሮ የሄደው አምላክ አምልኩ ብሎ ነው የሄደው። ከአምላክ መንገድ የጠፉ ሰዎችን ወደ አምላክ መንገድ መልሶ የሄደው ልክ ነቢያቱ እንዳደረጉት፣ ልክ ሙሴ እንዳደረገው፣ ልክ አጠቃላይ እነ ዩሱፍ እንዳደረጉት፣ ልክ አብርሃም እንዳደረገው፣ ልክ ሌሎቹም እንዳደረጉት አምልኩኝ፣ ሰላምን እንደዚህ አደርግላችኋለሁ ምናምን ብሎ አይደለም የሄደው፣ ሰዎችን ወደ እውነተኛው መንገድ መልሶ ነው የሄደው ከአምላክ ጋር አገናኝቷቸው ነው ሄደው። መካከለኛ ሆኖ ነው ሄደው። ስለዚህ የሆነ ፊሊንግ እንዲሰማሽ የሚያደርገው ያ አካል ስለሆነ ከሱ በመራቅ ሳይሆን ወደ እሱ በመቅረብ ከእውነተኛው አምላክ ከአላህ ሱብሐነሁ ወተዓላ ሰላምን ፈልጊ። ልሻለሁ ሀናን። ያው እንዳላራዝምባችሁ በዚሁ ልቋጨውና ሀሳብ ሲኖረኝ ድጋሜ እመለሳለሁ። ሰላሙ አለይኩም። ወአሌኩም ሰላም ወረህመቱላሂ ወበረካቱ። እሺ ሳላ ጀዛከላሁ ኸይር። እንትን ምን ማንሳት እንድታነሳው እንፈልገው ሀሳብ አለ። ቅድም የጠየቀችው እሱ ላይ ማስረጃ ከፍተህ እንሻላህ የተወሰነ አንዱ ደስ ሰምተን ይበልበት ና የእሷን ሀሳብ ሰምተን ስለ ሶፊያ ነው። የእሱን ያለውን ታሪክ እንሻለን። መቼ ከሆነ እሱን ትቀጥልልናለህ። አህመድ አለ ሰላም አለይኩም ወረህመቱላሂ ወበረካቱ፣ የሚሰማ ልንገርህ ወይ አለይኩም ሰላም ነው። እንትላ ግን መጀመሪያ እስከ ሀናን እየሰማች ነው የሚለው እናጠረ ነው ሀናን አለሽ። በእርግጥ ስለ ጉዳይ እውቀት የለኝም አሁን የመጣት ልጅቱንም በእርግጥ አላቃት። ፐርሳኔ ከጠይቃችሁኝ አላቅም። አይ ቲንክ ስለምን ለምንድን ነው የወጣችሁ ሁና የሚለውን ጥያቄ አሁን ማለት ከኮንቴክስት የተረዳሁት ከእምነቱ ማፈግፈግ ነገር እንዳለ ነው። እና ለምንድን ነው ይሄ ነገር የሆነው ብዬ አሁን ስቲል እዚህ መጠየቅ አይጠበቅብኝም ማድረግም የለብኝም እና ግን አንድ ነገር ላስተላለፍ ነው ከዚሁ ጋር ተገናኝቶ አብዛኛው ጊዜ ማስተዋለው ነገር ስለሆነ አንድ ሰው ከእስልምና ሊወጣ የሚያደርገው ነገር ሁለት ነገር ብቻ ነው። አንደኛው ኢንተርናል ነገሩ ነው። ሌላኛው ደግሞ የክስተርናል ነገር ነው። ኢንተርናል ነገር ሲባል አንድ